እንደ ፊራውን ያልተወራለት ነገር ግን ከሱ በላይ አደገኛና ጠማማ ሰው ነበር። ስለ ነምሩድ ሰምታችሁ ታውቃላችሁ? ነምሩድ ነምሩድ አዎ እዚህ መሬት ላይ እንደሱ ሙሲባና በላይ ያመጣ ሰው አልነበረም። ብሎም የአላህ ነቢይን እስከ መወራረድ ድረስ ደርሷል። ወንድ ልጆችን ለአራት መቶ አመታት ከማስገደል የአላህን ነቢይ እሳት ውስጥ ከመጨመር፣ ከዛም አልፎ አላህን ለመዋጋት ህንጻ እስከ መገንባት የደረሰ ንጉስ ነበር። የሚገርመው ግን አሟሟቱ በጣም በትንሽዬ ምክንያት ነገር ግን በብዙ ስቃይ ነበር። ነምሩድ ማለት የመጀመሪያው ተውራት ላይ የተጠቀሰው ንጉስ ነው። ከሱ በኋላ ያሉ ጀኔሬሽኖች ማለትም እኛ የምናውቀው ነምሩድን አላህን የተዳፈረው ሰው በማለት ነው። ነምሩድ የነቢዩላህ ኑህ የልጅ ልጅ ነው ይባላል። በጊዜውም አለምን ሙሉ የማስተዳደር ጥማት የነበረው እንዲሁም ህዝቦቹን በጭካኔና በጭቆና የሚመራ ንጉስ ነበር። ከእለታት በአንዱ ቀን ነምሩድ ከሀሪሞቹ ጋር ወይም ከቤተ መንግስት ሴቶች ጋር ተሰባስቦ ቁጭ ብሎ ነበር። በመሀልም አንድ ለየት ያለ ፍጥረት ይገባል። ነምሩድም ያን ሁሉ ወታደር አልፎ በመግባቱ በመደናገጥ ተገርሞ ያየዋል። ይህ ፍጥረት ያን ሁሉ በርል ያሉ ወታደሮችን ቀለል አድርጎ አልፎ ነበር የገባው። ነምሩድም በመናደድ ወታደሮቹን ጠርቶ እንዲገሉ ታዞ ብሎም ሀሪሞቹ በሙሉ እንዲገደሉ አዞ ወደ መኝታው ይገባል። ይህን ያደረገበትም ምክንያት ከሀሪሞቹ አንድ ሴት ወጥታ ይህንን ብታወራ የነምሩድ ግዛት መደፈሩን ሰው ያውቅበታል። በክብሩም የሚደራደር ሰው ስላልነበር ሁሉንም አስገደላቸው። ወደ መኝታውም ሲገባ ቅድም ያየው ፍጥረት ቁጭ ብሎ እየጠበቀው ነበር። ነምሩድም በመደናገጥ እንድትገደል አዝዣል ነበር፣ ምን ስራ ለዚህ ብሎ ይጠይቀዋል። ያ ፍጥረትም ሊያናገረው እንደሚፈልግ ይነግረዋል። ነገር ግን አንተ ማነህ ብሎ ነምሩድም ሲጠይቀው፣ ኦኬ ወደ ትክክለኛ ዛቴ ልመለስ በማለት መልኩ መቀየር ይጀምራል። ወደ ትክክለኛ ማንነቱ ሲመለስም ሰውነቱ ጸጉር ብቻ የሆነ በጣም የሚያስጣላ ፍጥረት ነው። ነምሩድም በመደናገጥ አንተ ማነህ ብሎ ይጠይቀዋል። ያ ፍጥረትም ኢብሊስ ነኝ ብሎ ይመልስለታል። ኢብሊስም ለነምሩድ አንድ ድል ይዞለት እንደመጣ ይነግረዋል። ያም የነበረው እኔ ያሉኝን ቁባዎች በሙሉ እሰጥሃለሁ፣ እንደምትመኘውም አለምን ታስተዳድራለ። በምላሹ ግን ለኔ ትሰግዳለህ። ማለትም አላህን ክዶ ለኢብሊስ መገዛት ማለት ነው። አላህ ይጠብቅ። በዚህ ጊዜም ነምሩድ ማለት አንተን ከተገዛው የዓለም ንጉስ ሆናለሁ ብሎ ይጠይቀዋል። ኢብሊስም አረጋገጠለን። ሳያቅማማም ለኢብሊስ ሰገደ። አዑዙ ቢላህ። በዚህ ሰዓትም ሙሉ ለሙሉ በአላህ ከፈለ። ኢንፋክት ነምሩድ በታሪክ ለመጀመሪያ ጊዜ ዘውድ ያጠለቀ ንጉስ ነበር። ከነምሩድ በፊት ያሉ ህዝቦች ዘውድ ምን እንደሆነ አያውቁ። ያንን ያደረገውም ከኢብሊስ ጋር ከተጣመረ በኋላ ነው እያለ እያለ ነምሩድም እንደተመኘው ግዛቱን ማስፋፋት ጀመረ። በስሩም ብዙ ህዝቦች ማስተዳደር፣ ከዛም አልፎ እንዲገዙት እሱ ጌታ እንደሆነ እንዲቀበሉ ማስገደድ ጀመረ። ከእለታት በአንዱ ቀን በቤተመንግስቱ እያረፈ ጋደም ብሎ ባለበት አንድ ህልም ያያል። ህልሙም የነበረው ፀሐይ ስትጋረድ ነበር። ደንግጦ በመነሳት ህልም ፈቼዎች እንዲጠሩ በአስቸኳይ ያዛል። ህልም ፈቼዎችም እንደተጠሩ በመምጣት ህልሙን ይሰማሉ። ነገር ግን እነሱ ቀለል አድርገው በአንድ ዘመን አንድ ልጅ እንደሚወለድ፣ የነምሩድ ግዛት የውድቀት ምክንያት እንደሚሆን ይነግሩታል። ነምሩድም ገብጋባ ሰው ስለነበር ከዛች ቅጽበት አንስቶ የሚወለዱ ወንድ ህጻናት በሙሉ እንዲገደሉ ያዛል። በዚህ ጭካኔ ውስጥም አራት መቶ አመታት ያልፋሉ። አራት መቶ አመታት ወንድ ልጆች እየተገደሉ፣ በዚህ ጭካኔ መሀልም አንዲት እናት ወንድ ልጅ ትወልዳለች። ነገር ግን ከሰዎች ሁሉ አርቃ ደብቃል ታሳድገው ትወስናለች። እያለ እያለ ይሄ ልጅም አደገ። ቆይቆይቆይ አንድ ዚህ ጋ ቪዲዮን አቆሙና ይሄ ልጅ ማን እንደሆነ ኮሜንት ላይ ገምት። እንግዲህ የነምሩድ ህዝቦች ምግብ የሚመገቡት በነምሩድ ቤተ መንግስት ውስጥ ነበር። ያም የሆነው ከቤተመንግስት መንግስት ውጭ ምግብ አያገኙም ነበር። ዞር ዞር እያለም የሚበሉትን ህዝቦች ቀና እያደረገ ጌታ ማን ነው እያለ ይጠይቃቸው ነበር። ህዝቦቹም በሱ ጭቆና ስር ስለነበሩ አንተ ነሀ እያሉ ይመልሱለት ነበር። አንተስ፣ አንተስ እያለ አንድ ልጅ ጋር ይደርሳል። ያ ልጅ የነበረው እናቱ ደብቃ ያሳደገችው ልጅ ነው። ያ ልጅም ለየት ያለና ጀግና ነበር። ስለ ጀግንነቱም አላህ አንዲት አያ አውርዶለት ነበር አለም ተረ

ይሄ ልጅም አንተ ጌታ ይነህ ብሎ አልመለሰለትም። የእኔ ጌታ መግደል ማኖር የሚችል ነው ይለዋል። ነምሩድም በምላሹ አኗሪም ገዳይም እኔ ነኝ ይለዋል። አላህ ከዚህ ጥመት ይጠብቃል። ለ አነ ኡሕዪ ወ ኡሚት መቼስ እስካሁን ይሄ ሰው ማን እንደሆነ አውቃቸዋል። አዎ ይሄ ሰው ነቢዩላህ ኢብራሂም አለይሂ ሰላም ነበር። በዚህ ጊዜ ነምሩድን በመናደድ ሁለት ሰዎችን እንዲያመጡለት ያዛል። አንደኛውን ገሎት፣ አንደኛውን ደሞ ትቶት ይኸው እኔም መግደል ማኖር እንችላለሁ ይለዋል። ዘ ሌቨል ኦፍ ስቱፒዲቲ። ነቢዩላህ ኢብራሂም ዓለይሂ ሰላም ግን ስማርት ነበርና እስኪ የገደልከውን አንሳው ይለዋል። ነምሩድም መጨናነቅ መደናገጥ ይጀምራል። ሰዎችም ያወሩበት ጀመር። እስኪ ስለ ጌታህ ማንነት ንገረኝ ብሎ ነቢዩላህ ኢብራሂም ዓለይሂ ሰላምን ይጠይቀዋል። قال <سؤال> إبراهيم فإن <عين> <response> الله <سؤال> يأتي بالشمس <سؤال> من المشرق فأت بها من المغرب <سؤال>

ነቢ ኢብራሂምም በምላሹ የእኔ ጌታማ ማ ፀሐይን ከምስራቅ ወጥቶ ወደ ምዕራብ ይመልሳል፣ ይለዋል አንተ የእውነት ጌታ ከሆንክ እስኪ ከምዕራብ አውጣት ብሎ ጥያቄ ያቀርብለታል። ስማርት ነምሩድን፣ በዚህ ጊዜ ነቢ ኢብራሂም አለይ ሰላምን ገሎ መገላገል ይችል ነበር፣ ነገር ግን ያህን ማድረግ አይችልም፤ ኦልሬዲ ሌት ሆኖበታል። ምክንያቱም ህዝቦቹ መጠቋቆምና ጥያቄ ማንሳት ጀምረዋል። ወደ ቤተ መንግስቱም በመመለስ ነቢዩላ ኢብራሂም አለይ ሰላም ያለው ሀይል ምንድን ነው? ጌታውስ ማን ነው ብሎ ጥያቄ ውስጥ ይገባል። ቀጥሎም ስድስት የሚሆኑ ወታደሮችን በማሰለፍ የባቢሎን ህንፃን እንዲገነቡ ያዛቸዋል። ህንፃው ለምን የተገነባ ይመስላቸዋል? ይህ ህንፃም ድንቅ ከሚባሉ እና በጣም ትልቅ ከሚባሉ ህንፃዎች መካከል ነበር። ይህን ህንፃ ያስገነባውም አላህን ለመዋጋት ነበር። አቢ በጣም የሚገርመው ነገር ግን ይሄ ህንፃ ግማሽ በግማሽ በነምሩድ ፊት ተንዶ ነበር። የዚህን ጊዜ ነምሩድ እየተዳከመ እንደሆነ ተሰማ። የተወሰኑ ሰዎችን በመሃል ከነምሩድ የተሻለ የበለጠ ሌላ ሀያል ጌታ እንዳለ ስላመኑ ነቢዩላህ ኢብራሂም አለይሂ ሰላምን መከተል ጀምረው ነበር። በሱረቱ ልአንቢያእ አንድ አያ ስለ ነቢዩላህ ኢብራሂም ዓለይሂሰላም ወረደ። ኢዝ ቆለ ሊአቢሂ ወቀውሚሂ መተመሲሉ አለቲ አንቱም ለሃ ዓኪፉን አባቱን እና ህዝቦቹን በመሄድ እነዚህን ጣዖታት ለምን እንደሚያመልኩ ይጠይቃቸዋል። እነሱም በምላሹ አባቶቻቸው የድሮ ቀደምት ሰዎች ሲያመልኩ ያገኟቸው መሆኑን እና እነሱን መከተላቸውን ይነግሩታል። ከእለታት በአንዱ ቀንም እነዚህ ጣዖት አምላኪያን አንድ ፌስቲቫል ነበር። ናቸው። በዛ ፕሮግራም ላይ ነቢ ብራሂም አልተሳተፈም። ወደ ጣዖቶቹ ቤተ መንግስት በመሄድም እያንዳንዳቸውን ሰባበራቸው፣ አንድና ትልቁ ጣዖት ሲቀር አሁንም ነቢ ብራሂም ስማርት ሙቭ ተጠቅሟል። ያም የነበረው ትልቁን ጣዖት ማስተረፍ ነበር። የያዘውንም መፍለጫ ትከሻው ላይ አንጠለጥለዋል። የነምሩድ ህዝቦችም ፕሮግራማቸውን ጨርሰው እስኪ ደግሞ ገብተን እናምልክ ብለው ወደ ቤተ መንግስት ይመለሳሉ። ሲሄዱ ግን ያዩት ሁሉም ጌቶቻቸው ፈራርሰው ነበር።

ጥሪ ስለሚያቀርብ እንዲሁም እምነታቸውን ተቃዋሚ ነበር። ዋነኛው ምክንያት ግን ፌስቲቫሉ ላይ አልተገኘም ነበር። ተጠርቶም ለጥያቄ ይቀርባል። ቃሉ አአንተ ፈልተ ሀዛ ቢአሊህቲና ያ ኢብራሂም ቃለ በል ፋለው ጋ እንግዲህ ነቢዩላህ ኢብራሂም አውት ስማርት ነበር ያደረጋቸው። ለምን ትልቁ እንጣዖታችሁን አትጠይቁትም ይላቸዋል። ምናልባት ብቻውን መመለክ ፈልጉ ራሱ ሰባብሯቸው ቢሆንስ የሚል ጥያቄ ያቀርባል። አቤት ስማርትነት ነቢያትኩ። በዚህ ጊዜ ህዝቦቹ ተደናበሩ። እውነትም ራሳቸውን እንዴት አያተርፉም፣ ብንጠይቃቸውም አይመልሱም የሚል ጥያቄ አይምሯቸው ውስጥ ተፈጠረ። ይህን ጊዜ ነቢዩላህ ኢብራሂምን ይዘው ወደ ነምሩድ ይሄዳሉ። ነምሩድም ያልጨረሰው በቀል ስለነበረበት ወዲያውኑ እሳት እንዲቀጣጠል ያዛል። ያም የነበረው ነው ለነቢዩላህ ኢብራሂም። እሳቱም ከመቀጣጠሉ የተነሳ ከከተማ ውጭ ያለ ሰው ሁላ ብርሃኑን ያየው ነበር። ጭሱም ደመናን እንደሸፈነ ይነገራል። ከመቀጣጠሉ የተነሳም ጠጋ ብሎ ነቢዩላህ ኢብራሂም አለይሂ ሰላምን ለመወርወር በጣም አስቸጋሪ ነበር። ይሄን ጊዜ ነምሩድ በወንጭፍ እንዲወረወር ያዛል። ይህን ሀሳብ ማን እንደሰጠው ገምቱ። በዚህ ሰዓትም ሁላችንም የምናውቀው ክስተት ተፈጠረ። አላህም ጅብሪል አለይሂሰላምን ወደ ነቢዩላህ ኢብራሂም አለይሂሰላም ይልካዋል። አላህም እሳቷን ሰላምና ቀዝቃዛ እንድትሆንለት ያዛታል قلنا يا نار كوني بردا አላህ መቼስ በእያንዳንዱ አያ ሕክማውን ያስቀምጣልና፣ ከዚያ አያ ውስጥ ለነቢዩላህ ኢብራሂም አለይሂ ሰላም እሳቷን በርደን ወይም ቀዝቃዛ ብቻ ሁኝ ቢላት ነቢ ኢብራሂም በቅዝቃዜ ይሞት ነበር። ነገር ግን ሰላምንም ጨምሮበታል። ስለዚህ ነቢዩላህ ኢብራሂም ሴፍ ነው ማለት ነው። ይህም አያ ቁርአን ምን ያክል ረቂቅ እንደሆነ ያሳየናል። ነምሩድ እና ህዝቦቹም ነቢ ኢብራሂም እየተቃጠለ መስሏቸው ትተውት ይሄዳሉ። ከቀናት በኋላም ቆሻሻ ለመሰብሰብ ይመለሳሉ። ሲመለሱ ግን ምንም ያልተነካው ደህና የሆነው ነቢ ኢብራሂም አለይሂ ሰላም ከዛ መሀል ሲወጣ ያዩታል። በዚህ ጊዜ የነምሩድን እንዴት በዛ እንዴት ተረፈ? እንዴት ይሄ ሊሆን ይችላል በማለት ግራ ተጋባ።

ፍጹም ተቃራኒ ነገር ነበር ያደረገው። በዚህ ጊዜም ከነቢ ኢብራሂም እና ከአላህ ጋር ጦርነት ያውጃል። ያለ የሌለ ጦሩን በማዘጋጀትም ወደ ጦር ሜዳ ይሄዳል። ነገር ግን አላህ እንዲህ ያለ ጠማማን ሰው ለመዋጋት ምንም ሰራዊት አያስፈልገውም ነበር። ሰራዊቶቹም ተሰብስበው ቆሞ ባሉበት ከየት መጣ የማይባል የትንኝ ማዕት ይመጣባቸዋል። እንደሚባለው ከሆነም እኚህ የትንኝ መንጋ ፀሐይን ጋርደዋት ነበር። የቆሙትን እያንዳንዱም ሰራዊትም ይገላዋቸዋል። ለነምሩድ ምን ያክል ትንኝ እንደተላከ ታቃላችሁ? ለነምሩድ አንዴት፣ አንዲት ትንኝ ነበረች ነበር። እሷም ሄዳ በአፍንጫው ገባች፣ ካፍንጫውም ሄዳ ወደ ጭንቅላቱ ወጣች። ነምሮድ ግን በአንዴ አልሞተም ነበር፣ ያቺ ትንኝ ቀን ከሌት ስታሰቃየው። እንደሚባለው ከሆነም አንዳንዴ ከዙፋኑ እየተነሳ ጫማውን አንስቶ ራሱን ይደበድብ ነበር። ከህመሙ የተነሳ ቀን ከሌት እየተሰቃየ በመቶዎች የሚቆጠሩ አመታትን አሳለፈ። ነምሩድም በጭካኔ በድንቁርና በጥመት ምድርን ሲገዛ ቆይቶ በአንዲት ትንኝ ሞተ። ምንም ያክል አቅም አለን ብለን አላህን ብንዳፈር ከአንድም ትንኝ እንደማናልፍ መማሪያ ከዚህ ታሪክ የነቢዩላህ ኢብራሂም አለይሂሰላም ንስማርት። እንደገናም ደግሞ አላህ በሱ የተመካ በሱ ያመነ ሰው ከእሳት እንኳን ምንም ሳይሆን ሊወጣ እንደሚችል እንማራለን። የነምሩት ታሪክ በኩራት ተጀምሮ በትንኝ ያበቃ። ይህንን ቪዲዮ ላይክና ሰብስክራይብ በማድረግ ቻናላችንን ሰፖርት ያድርጉ። በቀጣይ ቪዲዮ አላህ በሰላም እስኪያገናኘን ድረስ ወሰላም አለይኩም ወረሕመቱላሂ ወበረካቱህ።